እኔ ግን በደካማ ጎንሽ ገብቼ ሊጠቀምብሽ ሞክረው ነበር። እርስዎ ለሁለተኛ ጊዜ ለሰላም ደም ስጣት የፈለጉት እኔን ለመጉዳት ሳይሆን ሰላምን ለማዳን እንደሆነ በደንብ ጠንቅቄ ያውቃለሁ። ቢሆንም እ አንቺ ልጅ ስላለሆንሽ አይደል እንደዛ አልጨክንብሽ ነበሩ። እባክሽን ይቅርታ አድርጊልኝ። ኧረ ትዬ ምንም ይቅርታ ያስፈልገውም። የትኛውም እናት ለልጇ የምታደርገውን ነው ያደረጉት። አንቺ ግን በምን አይነት ማህፀን ነው የተጸነሽው የተፈጠርሽው? ምንድን ነው ትዬ ምን አደረኩኝ? እናትሽ ግን ምን ያህል የተባረከች ሴት ብትሆን ነው እንደዚህ ንጹሕ አድርጋ የወለደች። እኔ ትዬ ምንም ከሰው የተለየ ነገር የለኝም ምናልባት ካለኝም ከእናት ሳይሆን የአባቴ ውጤት ነው። እንዴት አባዬ ነው እማያት በለኝ፣ ይህን ያህል ቆሻሻ እንደነካ ነካ የተጸየፍኝ ምን አድርጌ ነው? ካደረግሽው አንጻር ይሄ እራሱ ሲያንስሽ ነው። ያንቺን ህይወት በማስጣሪ ነው ክፉ የተደረጉት የአንችን ህይወት በማትረፌ ነው ይህን ያህል ልጠሉ የሆነው። ማየት ያለብሽ እኮን የአንቺ ልጅ መሆኔን አደለም። እኔ ሌላ ሰው ልጅ መሆንና የአንቺ ልጅ ነፍስ ለማዳን የኔ ነፍስ ቢያስፈልግ አሳልፍ ሰጠሽኝ ወይም ገለሽኝ ነበር። ሰላም፣ እኔ ክፉ እናት ነኝ ማለት ነው አሁን? ማየ፣ ክፉ እናት ነሽ ሀና በዚህ ጥቂት ጊዜ ለዚህ ቤት ያደረገችው ነገር። እኔም ሰላም ቅድሜ ልካችንን አድርገን ነው። አጣቅ ሀና ላይ ክፉ ነች ከማየት እኔና ሰላም ስገይባይሽ ይሻለኛል እኔ ወይዘሮ ሜላት ልጃቸውን ለማዳን የወሰዱት አቋም አሁን ላይ በልጆቻቸው ፊት አይን ሽላፈር ያሏቸው ይመስላሉ። ስለሃና ህይወት ግድ ያልሰጣቸው እናት ድጋሜ ደም እንድትሰጣት እየተከራከሩ ባሉበት ሁኔታ ሰላም ነቅ ነገሮቹ ተቀያይረዋል። ሰላምም እኔ ለማዳን ስቴ ሃናን ለመግደል ያሰብሽው ምን አይነት ጨካኝ እናት ነሽ በማለት ፊቷን ዙራ አባታለች። ምናሴም እንደዚሁ ሁለቱ ልጆቻቸው ፊታቸውን እያዞሩባቸው እናትም ሀናን ይቅርበኝ በማለት ይቅርታ እየጠየቁ ይገኛሉ። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ኖላዊ ክፍል አስራ ዘጠኝን የምናይ ይሆናል። ሰላም ከተኛችበት ስለነቃች ሀና በደስታ ለእናትና ለዶክተር ነግራቸዋለች። እየሮጡ ሲመጡም መንቃቷን ይመለከታሉ። ሮሜላትም ተመስገን ልጅ አጣዎሽ መስሎ የነበረ አሁን ደህና ነሽ ወይ? ትላቸዋለች ደህና እንደሆነችም ሰላም እየነገረቻቸው ነበር። ዶክተሩም ከተኛችበት እንድትነሳና የጤናዋን ሁኔታ እየመረምሯትና እያዩዋት ነበር። ሰላምም ዶክተርዬ ከይክርታ ጋራ አንተናሀና ወደ ውጭ መውጣት ትችላላችሁ፣ እናቴን ማነጋገር እፈልጋለሁ አለች። ዶክተሩም ገና እየተነሳች እንደሆነና ማረፍ እንዳለባት ቢነግራትም እማዬ እኔን ማውራት ነገር አለኝ፣ ውጡልኝ፣ በማለት እንዲወጡ ታደርጋቸዋለች። ሰላምም ወቀሳዋን ቀጥላለች። እኔ ለማዳን ስት ሀናን ለመግደል አስበች ነበር እንዴ ለሁለተኛ ጊዜ ደም ስትጠይቂያ እናትም ለረጅም ጊዜ ተኝተሽ ነበር እኮ እንዴት ማዳመጥ ቻለሽ? እያለች ነበረ። በስተመጨረሻ አካባቢ እንደነቃችና ሁሉንም ነገር ትሰማ እንደነበረ ለእናት እየነገረቻቸው ነው። ታዲያ ይህ ምን ክፉ ነው? አንቺን ለማዳን ያደረግኩት እኮ ነው። እና እኔን ለማዳን ሌላ ሰው መግደል አለብሽ ወይ? በማለት ውቀሰዋን ትቀጥላለች። በይ በኋላ ስትድኝ ሁሉንም እናወራዋለን። ዶክተሩ ብዙ እንዳታወሪ በማለት አስጠንቅቆሻል አለቻት። እናትና ልጅም ወሪያቸውን ሲጨርሱ ዶክተሩና ሀናም ወደ ክፍሉ ይገባሉ። በጣም አመሰግናለሁ አለች ሰላም፣ ደም የለገሰቻትን ሀና። ምንም አይደል አለቻት። ዶክተሩም ቀጠለ፣ ይችን ፀሐይ እንድታይ የረዳችሽ ሀና ናት፣ ልትመሰገኝ ይገባል አላት። ታዲያ ትህትናዋ የበዛው ሀናም ምንም አይደለም፣ ምናልባትም ለምክንያት ይሆናል አለች። ወይዘሮ ሜላትም አዎ በጣም አመሰግናለሁ የልጄን ህይወት ታደገችልኝ እያለች ነው ምን አድርጌትዬ ይህ እኮ በጣም ቀላል ነገር ነው ብዙ ሰው ሊያደርገው የሚችለው ነው አለች አንድ ነገር ውድነቱና ርካሽነቱ የሚታወቀው እንዳስፈላጊነቱ ነው አለ በተለይ ደግሞ የሰላም የደም አይነት በቀላሉ ከቤተሰብ ጋር ስላልተመሳሰለ ይህም ከባድ ስላደረገው በዚህ ምክንያትም የሀና ደም መገኘቱ ለሰላም መትረፍ ከፍተኛውን የሆነ ሚና እንደተጫወተች እየነገራት ነበር። በስተመጨረሻም ዛሬ ወደ ቤታቸው መመለስ እንደሚችሉ ነግሯቸው ተለያቸው። ሀናም ከተቀመጠችበት ተነስታ ዶክተሩን አመስግና ሰላምንም ስለነቃሽ በጣም ደስ ብሎኛል በማለት አባቷን ለማየት ተነስታ ትሄዳለች። ሀናም ለዶክተሩ ምስጋና ልታቀርብ ወደ ሆስፒታል ታመራለች። ዶክተሩንም ከተኛበት ቀሰቀሰችው። ላደረክልን ሁሉ በጣም አመሰግናለሁ። ዶክተሩም ለምን የምታመሰግኘኝ በማለት ይጠይቃታል። በመጀመሪያ ተንከባክበ ሰላምን እዚህ ስላደረስግልን አመሰግናለሁ አለችው። በመቀጠል ሚስጥራዊነቱን ጠብቀህ እዚህ አድርሰህና ላለች ታዲያ፣ ዶክተሩም ሙያዊ ግዴታ እንደሆነም እየገለጸላት ነበር። ሌላው ነገር በገንዘብ ተታልዬ ህይወቴን አደጋ ላይ ጥዬ ነበር፣ ለዚህም አመሰግናለሁ አለችው። ዶክተሩም የሁሉ ሙያዊ ግዴታ እንደሆነና እንዲሁም ሕሊናው እንደማይፈቅድለት እየነገራት ነበር። አንቺ ካልሽ ግን ምስጋናሽን እቀበላለሁ አላት። በመጨረሻም ወደ አባቷ ልትሄድ እንደሆነ ተሰናብተው ልትወጣ ስትል በባለፈው ከቢሮ የመጣው የሰላም ወንድን በጣም መልካም ልጅ ይመስላል፣ እባክሽን ስልክ ቁጥሩ ካለች ስጪ በማለት ይጠይቃታል። ስልክ ቁጥሩንም ሰጠችው። ሰላም በእናቷ ላይ ቂም ይዛባታለች። ከወደ ውጭ በር ከፍታ በምትገባበት ሰዓት ፊቷን ነበር የዞረችው። ምን ነው ልጄ አመመሽ እንዴ? አለች። አሞኝ መስሎኝ ሆስፒታል የገባሁት አለች። ሰላምም እናትም የሆነ ወሬ ልታወራት ከቢሮ የሄጄ እኮ በማለት ትጀምራለች። ለመስማት ያልፈለገችው ሰላምም አሁን ምንም ነገር እንዳታወሪኝ መስማት አልፈልግም፣ ልታኛበት በማለት በቁጣ ትመልሳለች። እናትም በመደናገጥ ምን ነው ልጄ እንዴት እንዴት ነው እየመለሽልኝ ያለሽው? በማለት ትጠይቃለች ሰላምም ከቻልሽ ዞር በልኝ፣ ካለዛ እናትነትሽን ሽን እያሰብኩኝ መትረፌን እጠላዋለሁ። ሀና ላይ እያደረግሽው ከአንዲት እናት የሚጠበቅ አይደለም አለች። ወይዘሮ ሜላትም የተጓዘችበት መንገድ ትክክል እንደሆነና ልጇን ለማትረፍ እንዳደረገችው ለሰላም እየገለጸችላት ነበር። ሰላምም ወንጀል ስለሆነ ነው ምናልባት እንኳን ሀና ለሁለተኛ ጊዜ ደም ሰጥታኝ የምተርፍ እንኳን ቢሆን ራሴን ነበር ማጠፈዋለች። ሰላምም እንደዚህ አይነት ግፍ እናትየዋ መስራቷ ለእነሱ ዋጋ እንደሚያስከፍላቸው እየነገረቻት ነበር። አሲርና የሐና አባት ወደ ውጭ በወጡበት አሲር ቡሌ ለምኖ እየበላ ነበር። እንብላ ይባልም ወይ? እባክህ እርቦኛል እኮ ማታም የሆነ ነገር እንደቀመስን አደርን። ጧትም ቁርስ እንዳልበላው አይተሃል። ለምን ብቻህን ጥለኝ ትበላለህ እያሉ ነው። አባትም ለእርሱ አይሆንም አላሲርም ለምንድን ነው ለእኔ የማይሆነው አይደለም ቡሌ፣ ከቤት እንኳን ሲመገቡ ለአመጋገቦ ጥንቃቄ እንዴት እንደሚያደርጉ አውቃለሁ። ሐናም ለእርስዎ ምግብ በምትሰራበት ሰዓት ምን ያህል እንደምትጠነቀቅ አውቃለሁ። እኔ ይህም ቡሌ በልቼ ልጨርስና ለእርስዎ ደህና ምግብ እፈልጋለሁኝ። በኋላ አብረን እንበላለን። አላሲርም ታዲያ አሴርም ብቻውን ቡሊዮን በልቶ ከጨረሱ በኋላ ጉዞ ይጀምራሉ። መንገድ ላይ እየሄዱ ሳለ የሆነ ልጅ ላፕቶፕ ተሸክሞ ሲሄድ ሊዘርፈው እየሞከረ ነበረ። ይህን አባትም ተመልክቶታል። ምን እያደረክ ነው አለው። ላፕቶፕ እንደነበር ሳውቅ ለወስደው ነበር አለ። ሰው እንኳን እየተነገረው ከእንስሳ ይማራል። በዚህ ድርጊትህ በጣም አዝኝ ባለው በማለት አባትም ያኮርፉታል። ምናሴም ለእናቱ በመደወል ሆስፒታል ልመጣለው እህቴን ላያት እያለ ነው ምን ታደርጋለህ ጨርሰናል ወደ ቤት ልንመለስ ስለሆነ ምግብ አብስለህ ጠብቀና አሉት ወይዘሮ ሜላትና ሰላም በተቀመጡበት ዶክተሩ ይመጣና የጤንነቷን ጉዳይ ይጠይቃታል። ሰላምም አሁን ላይ በጥሩ ጤንነት እንዳለች ለዶክተሩ እየነገረችው ነበር እናቷንም ከክፍሉ እንድትወጣላትና ለዶክተሩ የምትነግረው ሚስጥር እንዳለ ለእናቷ እየነገረቻት ነበር። ከኔ ከእናትሽ የሚደበቅ ሚስጥር አለች እናትም፣ አዎ ለዶክተሩ የማጫውተው አለኝ አለቻት። ታዲያ እናትም ወዲያውኑ ክፍሉን ለቃ ትወጣለች። ሰላም ምስጢር ስለጠበቀላት ዶክተሩን እያመሰገነች ነበር። እኔ ይህንን አድርጋለሁ ብዬ አላሰብኩም ነበረ። በቤተሰባችሁ መካከል ያለው ፍቅር እንዳይደፈርስ በማሰብ ነው ይህን የሰራሁት። ከምንም በላይ ግን የአንቺን ህይወት የታደገችሽ ሀና ናት። ወዲያውኑ ሀና ወደ ሆስፒታል በታመጣሽና ድጋሚ ጽንሱን ለማስወረድ ሌላ መድኃኒቱ ወስደሽ ቢሆን የመትረፍ እድሉ ላይገኝ ይችላላል። ሰላምም ዶክተሩ ያደረገላት ነገር ከቃል በላይ እንደሆነባት እየገለጸችለት ነበር። የሀና አባት ከውጭ ሲገቡ ልጃቸውን ሀና ከቤት ውስጥ አገኟት። ሰላምታ ከተቀያየሩ በኋላ ትናንትና ስልክ ስታወሪኝ በጣም ነበር የከበደኝ እያሉ እያለቀሰች አናገረቻቸውን ገርቻቸውን የስልክ ንግግር በጣም እንደከበዳቸው እየገለጹላት ነበር። አሲር የትዶ ነው አለች። ከአሲር ጋር እንደተጣሉ ሊሰርቅ ሲል እንደያዙትም ይነግሯታል። እናሰረቀ አለች። አልሰረቀም ግን የተመኘም ያደረገም አንድ ነው አሉ። ታዲያ ያበሰለችላቸውን ምግብ በማቅረብ እየተጎራረሱ ከበሉ በኋላ እና አሲርም ፍለጋ ወደ ውጭ ትወጣለች። አሲርንም መንገድ ላይ ተቀምጠ አገኘችው። ለምንድን ነው ከአባዬ ጋር የተጣላችሁት በማለት ትጠይቀዋለች። አሲርም አባቷ ምግብ እንዳልበላና እሱ ቡሌ ሲበላ አባቷ ግን የሚበላው ምግብ ስለሌለ ለምግብ መግዣ የሚሆን ወደ ስርቆትም እንደተሰማራ እየነገራት ነበር። ታዲያ ለዚህ ነበር ልትሰርቅ የነበረው አለች ሀና። ሀናም ልቧ ይነካና አባቴ እኔን ያልንወይ የምትወደው አለችው። አባትሽን ከአባቴ በላይ አብልጭ ወደዋለሁ። እኔ እንጃ ሳያቸው ከሳቸው መራቅም ሆነ መለየት አልችልም አለ። ሀናም አመሰግናለሁ በማለት ተጠመጠመችበት። እኔና አባዬ በዚች ምድር ላይ ምንም አይነት ሰው የለንም ብዬ አስብ ነበር። አሁን ግን እንዳንተ አይነት ወንድም ስለሰጠኝ አመሰግናለሁ። አሁን ወደ ቤት መሄድ ይኖርብናል አለችው። እኔ ግን አሁን አሁን እያፈርኩ ነው፣ ደጋግሜ እያስቀየምኩት ነው አለ። ምንም ችግር የለው ይረዳሃል በማለት ወደ ቤት ይዘው ትሄዳለች። ባትም ቁጭ ብለው አሲርን እያሰቡ ነው። ከዚህ በፊት ከእንጀራ አባቱ ጋር ላስታርቀ እንዳሉትና ምን አይነት ምላሽ እንደመለሰላቸው ሁሉንም ነገር እያሰቡና እያሰላሰሉ ነበር። ሀሳባቸው ሲመለሱ ግን እንዴት ነው ይህ ችኩልነት የሚለቀኝ? እኔ ግን ምን አይነት ሰው ነኝ? እያሉ ራሳቸውን እየወቀሱ ነው። ባካ አምላኬ፣ ቅር በለኝ ለአሲርም ልብ ስጥልኝ እያሉ እየጸለዩ ነበር። እነ ሰላምም ከሆስፒታል ወጥተው ወደ ቤት ይመለሳሉ። ምናሴ ምግብ አስተካክሎ ጠብቋቸዋል። በእናቱ ላይ ቂም ያዘ። ምናሴም ጥሩ ፊት አላሳያትም ነበር። ሌሎቹን እንዲቀመጡ ከጋበዛቸው በኋላ እናት ግን ቁመው እያዩት ነበረ። ተቀመጭ አትለኝም እንዴ? በምሬት ተቀመጭ በማለት ይናገራቸዋል። እንደዚህ ነው እንደምትናገረኝ እና ታዲያ እኛንም እኮ እንደዚህ ነው ያለንን አለች ሰላምም። እናትም ተናደው ካጠገባቸው መቀመጣቸውን ትተው ወደ ውስጥ ይገባሉ። እናም እትዬ ምን ሆነው ነው ደናት መስሎኝም የተፈጠረ ነገር አለ እንዴ? በማለት ትጠይቃለች። ሰላምም እሷን ታያት። እባክሽ ልማዷ ነው በማለት ነበር የመለሰችላት የቀረበውን ምግብ በልተው ከጨረሱ በኋላም ምናሴ የሀናን ደግነት ለሰላም እየነገራት ነበር ደምን እንደሚያስፈልጋት ወዲያውኑ ስደውልላት እየሮጠች ነበር የመጣችው ሰላምም ምን አይነት መልካምና ቀና ልጅ እንደሆነች ሁለታቸውም እያወሩ ባሉበት ሰዓት ከዶክተሩ ለምናሴ ስልክ ይደወልለታል ስልኩንም አነሳው እንዲገናኙ ነበር ታዲያ የዚህን ጊዜ ሰላም በጣም ነበር የደነገጠችው እንዳታገኙ በማለትም ተከራከረችው። ምን ችግር አለው አገኘዋለሁ አላት በውሳኔው ምጸና። ሰላምም ወይኔ ጉዴ ምስጢሩን ሁሉ ሊዘገዝግለት ባልሆነ፣ ወይኔ ሀና ጉድ ባልሰራሽ ያለች በሀሳብ ጭልጥ ብላለች። ሁኔታዋን የተመለከተው ምናሴም ምን እያሰብሽ ነው በማለት ከሄደችበት ከሀሳቧ እየቀሰቀሳት ነበር። አና ወደ አባቷ ለመሄድ ወይዘሮ ሜላትን እየተሰናበተች ነው። ታዲያ ወይዘሮ ሜላት አንድ ጊዜ ማናግርሽ ነገር አለኝ። ይቅርታ ከአንዲት እናት የማይጠበቅ ተግባር ሰርቻ አለውኝ። ሁለተኛ አንቺን እንደምጠይቅ አልነበረብኝም። ሰላምን ለማዳን ስል አንቺን ህይወትሽን አደጋ ላይ ጥዬው ነበር ትላታለች። አረ ምንም ችግር የለው፣ ከአንዲት እናት የሚጠበቀውን ነው ያደረጉት የንግግሯ ወይዘሮ ሜላትን በጣም አስገርሟቸዋል። ምን አይነት ማኅፀን ምን አይነት እናት ናት ግን የወለደችሽ በማለት እየተገረሙ ነበር። አናም እንደዚህ መልካምና ቀና ልጅ እንድትሆን አባቷ በሕይወቷ አስተዋጽኦ እንዳደረጉባት እየገለጹላት ነበር። አባትሽ ምን አይነት ይሆን መታወቅ ፈልጋለሁ እያሉ ነበር። ወይዘሮ ሜላትም ምን አይነት ቤተሰብ ቢያሳድጋት ይሆን እንደዚህ አይነት ልጅ ሆነችው። ለአንድ ቀን እንኳን ምን አለ እናቷ ሆኜ በሞትኩ አለች። ሰላምና ምናሴ በር ዘግተው ተቀምጠዋል። እናትም አንኳኩታ ወደ ውስጥ ትገባለች። ለምንድነው እኔ ላይ በር ዘግታቸው የምትቀመጡት በማለት ትጮህባቸዋለች። እዛው ብንዘጋብሽ ይሻላል። አሁን ያንች እናትነት እያሳፈረን ነው፣ አና ላይ ልታደርገው የነበረው ነገር በማለት ሁለታቸውም እየተጋገዙ ጮሁባት። እናትም ስቅስቅ ብላ ማልቀሷን ተያዘችው። ወይዘሮ ሜላትም የኔ ዓለም እናንተ ናችሁ፣ ለእናንተ ስል ግን የማልሆነው የለም አይደለም፣ ሀና ሌላም ነገር ላደርግ ይችላለው በማለት ይመልሳሉ። ሰላምም ሀና የሚወዷትና የሚሳስላት የቤተሰባቸው አካል እንደሆነችና እንዲሁም እናታቸው የወሰደችው እርምጃ ትክክል እንዳልሆነ እያወግዟት ነበር። በመጨረሻ ምናሴ እንደዚህ ጮክ ብለን ስለተናገርንሽ ይቅርታ በማለት ትቶ ይወጣል። እናትም ተደፍታ ስቅስቅ ብላ እያለቀሰች ነበር። ሀና አሴርን ለማስታረቅ ይዛው መጣለች ታዲያ በር ላይ እንዲቆም ካደረገችው በኋላ አሴር አልመጣም ወይ በማለት አባቷን እየጠየቀች ነው የአሴር ወጥቶ መቅረት አባቷን እንዳሳስባቸውና ሲሰርቅ አንዱ ጋንጃውን ብሎ ይገድለዋል የሚል ሀሳብ ስላለኝ ነው እንደዚህ የተናገርኩት በማለት ለተናገሩት ነገርም እንደተጸጸቱ ወደፊትም ቢሆን በዚህ ከቀጠለ ለህይወቱ አደጋ እንደሚሆንበት ይህም እንዳሳሰባቸው ለሀና የነገሯት ነበረ ሀናም እኔ እኮ የምፈራው አባቴንም እንዳይሰርቀኝ ነው በማለት ትቀልዳለች። ለምን አትደውይለትም አሉ አባትም። ልደውልለት እንዴ እንደውም ለምን አልጠራውም አለች። በር ላይ የቆመ አሲር ወደ ውስጥ እንዲገባ ትጠራዋለች። አንዬ እዚህ ገትረች ነው እንዴ የምታስለፈልፊኝ አሉ አባትም። ምን ያህል እንደምታስብለት እንዲያውቅ ብዬ ነው አለች ሀናም። አሲርም ለካ ይሄን ያህል ለእኔ ትጨነቅልኛለህ በማለት እግሩ ላይ ተደፍቶ ይቅርታ ይጠይቀዋል። የሀና አባትም እባክህ ልጄ እኔ ስርቆት አልወድም፣ ከዚህ ድርጊትህ ተቆጠብ በማለት ያስጠነቅቁታል። እኔ ኮለርሶ ምግብ የምገዛበት አጥቼ ነው በማለት ለማሳመን እየሞከረ ነበረ። ታዲያ ስርቆት ጥሩ እንዳልሆነና ከዚህ ድርጊቱ መቆጠብ እንዳለበት አባት እያስጠነቀቁት ነበር። ዶክተሩና ምናሴም በቀጠሯቸው መሰረት ይገናኛሉ። ላደረግከው ነገር በጣም እጅግ አድርጌ የማደንቅና የማከብርህ ነኝ። ያ ንግግርህ እስከ መቼም ከሕሊናዬ ሊጠፋ አልቻለም። ይህቴ መዳን በሰዎች መቃብር ላይ መረማመድ የለበትም፣ ያልገው ይህ በጣም ትልቅ ንግግር ነው። ይህን ነገር ጠብቀው አደራ እንዳታቆሽሸው። አገኘ የፈለግኩትም በጣም ስላስደነቀኝና ስላስገረመኝ ነበር በማለት ሰላምታ ተቀያይሮ ይለያያሉ። እንግዲህ ኖላዊ ድራማ ክፍል 19 የዛሬውን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ እዚሁ እሰናበታችኋለሁ። አመሰግናለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ ነው።